በማእከላዊ ኢትዮጵያ ክልል ከሰኔ 3 ቀን 2017 ዓ.ም ጀምሮ ላለፉት አራት ተከታታይ ቀናት ሲሰጥ የነበረው የ8ኛና የ6ኛ ክፍል መልቀቂያ ፈተና በሰላም ተጠናቋል። የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ የፈተናዎቹን መጠናቀቅ አስመልክቶ ለመገናኛ ብዙሃን በሰጡት መግለጫ በክልሉ 183644 ተማሪዎች የ8ኛና የ6ኛ ክፍል መልቀቂያ ፈተና መውሰዳቸውን ገልጸዋል። በአጠቃላይ በክልሉ ፈተናውን ለመውሰድ ከተመዘገቡት 230? 980 ተማሪዎቹ 90 በመቶ ፈተና ላይ መቀመጣቸውን ምክትል ርዕሰ መስተዳድሩ በመግለጫቸው አመላክተዋል። ከሰኔ 3 እስከ 6 ድረስ የስድስተኛ ክፍልና ና የስምንተኛ ክፍል ክልል አቀፍ ፈተና ላይ በተለይ ከስድስተኛ አንጻር 98105 ተማሪዎች ለመፈተን አቅደን ወይም 90% ተማሪዎች ለፈተና ከተመዘገቡት ተፈትነዋል። በስምንተኛ ክፍል ክልል አቀፍ ፈተና ደግሞ 105873 ተማሪዎችን ለማስፈተን አቅደን፣ እነሱም 90% አካባቢ ተማሪዎች በፈተና ገበታ ተቀምጧል ማለት ነው። በአመቱ መጨረሻ ተማሪዎች በክልላዊ ፈተናዎች የተሻለ ውጤት ማስመዝገብ እንዲችሉ በተግባርና በስነ ልቦና የማዘጋጀት ስራ ሲሰራ እንደነበርም አንስተዋል። ክልሉ በዘንድሮ አመት ጥብቅ የፈተና አስተዳደር ስርዓት መተግበሩን የገለጹት ምክትል ርዕሰ መስተዳድሩ በዞን፣ በወረዳና በከተማ አስተዳደር ደረጃ የፈተና ሂደት የሚከታተሉ በድምሮ 152 ሱፐርቫይዘሮችን መመደቡን አንስተዋል። በዚህም የፈተና አስተዳደሩ ላይ ለውጥ መታየቱን አመላክተዋል። በፈተና ሂደት የጎላ ችግር አለመግጠሙን የገለጹት አቶ አንተነህ በአንዳንድ አካባቢዎች የሐሰት መልስ ለማሰራጨትና ለመነገድ ጥረት ሲደረግ ተስተውሏል ብለዋል። በዚህ ሂደት ውስጥ የተሳተፉ አካላት ላይ ህጋዊ እርምጃ መወሰዱንና በተማሪዎች ላይ ተጽዕኖ ከመፍጠሩ በፊት መከላከል ስለመቻሉ ጠቁመዋል። የክልል አቀፍ ስድስተኛ እና ስምንተኛ ክፍል ፈተና በጣም በተሳካ መንገድ በሚፈለገው ዲስፕሊን አጠናቀናል። አንዳንድ አካባቢ ላይ በቴሌግራምም በምንም የውሸት መልስ ተገኝቷል ብሎ የውሸት መልስ አዘጋጅቶ በቴሌግራም የተለቀቀባቸው አካባቢዎች አሉ። የውሸት መልስ ኮምፒውተር ቤቶች አካባቢ አዘጋጅተው ለመሸጥ የሞከሩ አካባቢዎች አሉ። ይህንንም ደግሞ አንዳንድ ተማሪዎች ባለማወቅም ወደ ፈተና ጣቢያ ወደ ፈተና ግቢ ለመግባትም ጥረት ያደረጉበት ሁኔታ አለ። እነዚህን ሁሉ የሐሰት መልስ ይዘው እንዳይገቡ ተገቢ ውን ፍተሻ ፖሊሶች አድርገዋል። ይህንን በተለይ ኮምፒውተር ቤት አካባቢ ሆነው የሀሰት መልስ በገንዘብ ጭምር ሰጥተው ለመነገድ የሚፈልጉ አካላትን በህግ ቁጥጥር ስር ፖሊሶች አድርገዋል። ለፈተናው ስኬት ተጀምሮ እስኪጠናቀቅ በርካታ ባለድርሻዎች ከፍተኛ አስተዋጽኦ ማበርከታቸውን የገለጹት አቶ አንተነህ በተለይም የክልሉ ርዕሰ መስተዳድርን ጨምሮ በደረጃ የሚገኙ ከፍተኛ አመራሮች የፈተናው ሂደት በመከታተልና ምቹ ሁኔታን በመፍጠር ከፍተኛ አበርክቶ እንደነበራቸው አንስተዋል። የፖለቲካ አመራሩ ከክቡር ርዕሰ መስተዳድር ጀምሮ ሲያደርጉ የነበረው ክትትል ተማሪዎችን ማለት ፈተና ጣቢያ ጭምር ተገኝተው የስምንተኛ ክፍልን ኦፊሻል ያስጀምሯል የስድስተኛ ክፍል ክልል አቀፍ ፈተና ኦፊሻል ያስጀምሯል። ከዛም ውጭ የሚያደርጉት ክትትል የክልላችን የብልጽግና ፓርቲ ቅርንጫፍ ረፌት ኃላፊ እና የመንግስት ባናት ጠሪ ያደረጉት በዞን ደረጃ በወረዳ ደረጃ ያለው የፖለቲካ አመራር ሎጂስቲክ በማቅረብ ለፈተና አስፈጻሚዎች ምቹ ሁኔታ በመፍጠር በመከታተል በመደገፍ ያደረጉት ነገር በጣም በጣም ኢመንስ ነው ሪሊ። ስለዚህ ሁሉን ከክቡር ርእሰ መስተዳድር ጀምሮ እስከ ወረዳ እስከ ከተማ ያለው የፖለቲካ አመራሩን የትምህርት ሴክተሩን፣ የፈተና አስፈጻሚዎችን፣ የጸጥታ ኃይል፣ የፖሊስ መዋቅር በዚህ አጋጣሚ በራሴና በክልሉ ትምህርት ቢሮ ስም ምስጋናዬን ማቅረብ ይፈልጋል። በቀጣይ ሰኔ 23 ቀን 2017 ዓም ለሚሰጠው ሀገራዊ የ12ኛ ክፍል መልቀቂያ ፈተና በቂ ዝግጅት መደረጉን ምክትል ርዕሰ መስተዳድሩ በመግለጫቸው አመላክተዋል። ከሰራናቸው ስራዎች አንጻር ያቀድነውን እቅድ እንግዲህ ወደ ዩኒቨርሲቲ የሚያልፍ ተማሪ በእቅዳችን ልክ እናሳካለን የሚል እምነት አለን። ከዛ ውጭ በኦንላይን ነው አጠቃላይ የምናስፈትነው ተማሪ 35246 ተማሪዎችን እናስፈትናለን ብለን አቅደናል። ከእነዚህ ተማሪዎች ውስጥ በኦንላይን ወይም ኮምፒውተር ቤዝድ ፈተና የሚወስዱት 7211 ተማሪዎች ናቸው። ኦልሞስት የምናስፈትነውን ተማሪ 25 ፐርሰንት አካባቢ ኦንላይን እናስፈትናለን ማለት ነው። ስለዚህ በኦንላይንም የኮምፒውተር ስኪል ጋፕ እንዳይኖር ዲጂታል ስኪል ጋፕ እንዳይኖር ፕራክቲስ እያደረጉ ነው ያለው። አሁንም ቀሪ ቀናት አሉ። አገር አቀፍ ፈተናው እስኪጀመር በቀሪ ቀናትም ጭምር የኮምፒውተር ስኪል ላይ ያለው ጋፕ እንዲሻሻል የምንሰራ ይሆናል። ስለዚህ አጠቃላይ ከሰራ ነው ስራ አንጻር የ12ኛ ክፍል ክልል አቀፍ ማለት አገር አቀፍ ፈተና በሰላም እንደሚጠናቀቅ ተስፋ አለን። ያስብነውን ተማሪም ወደ ዩኒቨርሲቲ እናሳልፋለን የሚል እምነት አለን።